ሰላም ሰላም ውድ የዩትዩብ ቻናል ቤተሰቦቼ እንዴት ናችሁልኝ? እንኳን ደህና ወደ ዩትዩብ ቻናል የበሰላም መጣችሁ። ለዚህ ዩትዩብ ቻናል አዲስ የሆናችሁ እንኳን ደህና መጣችሁ። ቻናሉ ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር በማድረግ ቤተሰብ ሁኑ። ዶክተር ናታን ነኝ ዛሬም በሌላ ቪዲዮ ወደ እናንተ ተመልሼ መጥቻለሁ። በዛሬው ቪዲዮ ላይ ስለ ዳርክ ስፖት እናውራለን። ዳርክ ስፖት እንዴት ማጥፋት እንችላለን? በቀላሉ የምናጠፋባቸው ሰባቱ ወሳኝ ወሳኝ መንገዶች ምንድናቸው በምን ያክል ጊዜስ ሊጠፉ ይችላሉ? የሚሉትን ነገሮች በደንብ አድርገን እናወራባቸዋለን። በብዛት እንደሚታወቀው ዳርክ ስፖት ተጠቂዎች ሴቶች ናቸው። ሞሮፍ ለምን እንደሆነም ከዚህ በፊት የሰራሁት ቪዲዮ አለ። እሱን ገብታችሁ ማየት ትችላላችሁ። ለዚህ አሁንም በድጋሚ ለዚህ ቻናል አዲስ የሆናችሁ ካላችሁ እርግጠኛ ነኝ ከዚህ በፊት ያሉ ቪዲዮዎችን ብታያቸው አሪፍ አሪፍ ትምህርቶችን እንደምታገኙባቸው ተስፋ አደርጋለሁ። ስለሆነም በጣም ደስ ደስ የሚሉ አርፋሪ ቪዲዮዎች ስላሉ ወደ ኋላ ተመልሳችሁ እንድታያቸው ጋብዟችኋለሁ። ላይክ ሸር፣ ኮሜንት፣ ሰብስክራይብ ማድረጋችሁንም እንዳትረሱ። የእናንተ ላይክና የእናንተ ሰብስክራይብ፣ የእናንተ ኮሜንት ለእኔ አጋዥ ነው። በተለይ ደግሞ እንዳቀርብላቸው የምትፈልጓቸው ወይም ደግሞ ቪዲዮ ሰርቼ ወደ እናንተ እንዳደርስ የፈለጋችኋቸውን ጥያቄዎች በኮሜንት ቦክስ ላይ አስቀምጡልኝ። እያነበብኩ መልሼ ቪዲዮ እየሰራ ወደ እናንተ የማቀርብ ይሆናል ማለት ነው። ቅድም ለመናገር እንደሞከርኩት ስለ ዳርክ ስፖት በብዛት በሴቶች ላይ የሚታይ ነገር ሲሆን የፊት የጥቁር ነጠብጣብ ብለን የምንጠራው ፊት ላይ የሚወጣ በወንዶች ላይ የሚከሰት ነገር ነው፣ ግን በአብዛኛው በሴቶች ላይ ይከሰታል ማለት ነው። ሰው እነዚህ ነገሮች በቀላሉ የምናጠፋባቸው መንገዶች ምንድን ናቸው? ፊታችንን ንጹህ ጽዱ ማድረጊያ መንገዶች ምንድን ናቸው? ቆዳችን በፊታችን ላይ የሚታየው ቆዳ በብዛት ገጽታ የሚስብ የቆዳ ክፍል ነው። ስለሆነም ንጹህና ጽዱ መሆን አለበት። ስለሆነም ለዛ የሚጠቅሙ ወይም ደግሞ እነዚህን ዳርክ ስፖቶችን እንድናጠፋ ወይም ደግሞ ፈጽሞ ፊታችን ላይ እንዳይኖሩ የሚያደርጉ ቤዚክ ኢምፖርታንት ሜትዶችን አንድ በአንድ ለማየት እንሞክራለን። የመጀመሪያው ስክራፕ መጠቀም ነው። ስክራፕ በጣም ወሳኝ እና አስፈላጊ ነገር ነው። ስክራፕ በምንጠቀምበት ጊዜ ግን ያው ሬሺዮን በአግባቡ ማድረግ መቻል አለብን። በመጀመሪያ ሁሌም ቢሆን መቅረት የሌለበት አልሞንድ ፓወር ነው። አልሞንድ ፓውደር በጣም አስፈላጊ ነገር ነው። አንድ የሻይ ማንኪያ አልሞንድ ፓውደር ማድረግ አለብን። ከዛም ግማሽ ቢሆን ይመረጣል ማር እንዲሁም አሁንም ግማሽ የሻይ ማንኪያ ሎሚ ጁስ ብጨምርበት ጥሩ ነው። እንዲሁም አንድ የሻይ ማንኪያ ኦሬንጅ ጁስ እነዚህን ሚክስ በማድረግ ለ15 ደቂቃ ያክል ፊታችንን መቀባት እና በቀላል መንገድ ፊታችንን ማሸት በተለይ ደግሞ ዳርክ ስፖቶች የሚገኙበትን ቦታ ላይ በደንብ በመቀባት ትንሽ በጣም በቀላል መንገድ ማሸት በጣም አስፈላጊና ወሳኝ ነገር ነው። ይሄንን በምታደርጉበት ጊዜ ለቆዳችሁ መጠንቀቅ አለባችሁ። ምክንያቱም ቆዳ፣ በተለይ የፊት ቆዳ በጣም ለስላሳና ስስ ስለሆነ በደንብ መታሸት የለበትም። ኖርማሊ እነዚህ ሚክሶች ብቻ በመቀባት በቀላሉ በጣታችን ማሸት ይኖርብናል ማለት ነው። ሁለተኛው ደግሞ ቲባግ መጠቀም ነው። ብዙዎቻችሁ ታውቁታላችሁ ብዬ አስባለሁ። ቲባግ መጠቀም በጣም ቤዚክ ነው አስፈላጊ ነገር ነው። ከተጠቀምም በኋላም ፀሐይ ወዳለችበት በተለይ ቀለል ያለ ፀሐይ ወዳለበት ቦታ ላይ ጋደም በማለት ለቢያንስ ለአንድ ሰዓት ያክል ሳንታጠብ ማቆየት በጣም አስፈላጊና ወሳኝ ነገር እንደሆነም ይታወቃል ማለት ነው። ሶስተኛው ፌስ ፓክ ነው ያው በምንጠቀምበት ጊዜ ቅድም በመጀመሪያው ሜትር ላይ እንደነገርኳችሁ የምናደርጋቸው ሚክስቸሮች ይኖራሉ። ከነዛም ውስጥ የመጀመሪያው አንድ የሻይ ማንኪያ ሌመን ጁስ መጠቀም ይኖርብናል። እንዲሁም ሁለት የሻይ ማንኪያ ኦሬንጅ ጁስ መጠቀም ይኖርብናል። ከዛም ሲኩዊዝድ የሆነ ትንሽ ቶማቶ፣ ሁለት የሻይ ማንኪያ የተጨመቀ ማለት ነው የተጨመቀ ቶማቶ ብንጠቀም አሪፍ ነው። ከዛም ሁለት የሻይ ማንኪያ ከሚሆን ዱቄት፣ ነጭ ዱቄት ቢሆን ይመረጣል። ነጭ ዱቄት በማድረግ እነዚህን ከላይ የጠቀስኳቸውን ነገሮች በሙሉ ሚክስ በማድረግ ፊታችንን ለአስር ደቂቃ ከተቀባን በኋላ ማቆየት ይኖርብናል ማለት ነው። መጨረሻ ላይ በምንታጠብበት ጊዜ ለብ ባለ ውሃ ቢሆን ይመረጣል። ለብ ያለ ውሃ በምንታጠብበት ጊዜ በቀላሉ እነዛን ዳርክ ስፖቶችን ሪሙቭ ለማድረግ ይጠቅመናል ማለት ነው። አራተኛው ሜትድ ሜክ ተነር ነው። ተኖር መጠቀም በጣም ቤዚክ ነው። ያው ፊታችንን የሚያለሰልስ ነገር ሁሉ ለፊት ጠቃሚ ነገር ነው። ስለሆነም እነዚህን ዳርክ ስፖቶች ለማጥፋት ቢያንስ ለሶስት ደቂቃ ያክል ይሄን ነገር በማድረግ በመጨረሻም በለብ ባለ ውሃ በመታጠብ ቢያንስ በየሳምንቱ አራት ጊዜ ማለት ነው። በሳምንት አራት ጊዜ ብናደርገው የተመረጠ ይሆናል ማለት ነው። አምስተኛው ሜትዳችን ደግሞ አሉቬራ ጄሎችን መጠቀም ነው። አሉቬራ ጄሎች በጣም ለፊት ውበት ከዳርክ ስፖቱን ከማጥፋት በተጨማሪ ፊታችን ውበት እንዲኖረው እና ጽዱና ንጹህ እንዲሆን በጣም ጠቃሚ አላቸው። እንደሚታወቀው የሰው አይነት የሰው ልጅ የፊት ምንድነው ሳይዙ ብቻ ሳይሆን ቲክነሱ፣ የቆዳችን ቲክነስም ይለያያል። ከቲክነስም በተጨማሪ ብዙ ታይፕ ያላቸው የቆዳ አይነቶች አሉ። እነዛን የቆዳ አይነቶች በቀጣይ ቪዲዮ ለመስራት እሞክራለሁ። ለመጥቀስ ያክል ዘይታማ ወይም ደግሞ ይሄ እርጥበታማ ቆዳ አለ፣ ደረቅ የሚባል ቆዳ አለና የተለያዩ ለእነዚህ ቆዳዎች የምንጠቀማቸው ጄሎች ወይም የምንጠቀማቸው ሜካፖች ሁሉ ይለያያሉ። ስለሆነም ይሄን ዳርክ ስፖት እንዳይፈጠርም ወይም ደግሞ ከተፈጠረ በኋላ ኢሊሚኔት ለማድረግ ወይም ሪሙቭ ለማድረግ ከማድረጋችን በፊት የቆዳ አይነታችንን ብናቆጥሩ ነው። አሁን የነገርኳችሁ አራቱ ወይም ደግሞ አሁን ከነገርኳችሁ አምስተኛው ጋር ግን ለማንኛውም የቆዳ አይነቶች የሚመከሩ ናቸው ማለት ነው። ስለሆነም አሉቬራ ጄል በመጠቀም ፊታችንን ላይ ያሉ ዳርክ ስፖቶችን ማጥፋት እንችላለን ማለት ነው። በተለይም ደግሞ ሁለት የሻይ ማንኪያ አሉቬራ ጄል ከአንድ የሻይ ማንኪያ ማር ጋር በመቀላቀል ከአምስት እስከ አስር ደቂቃ ውስጥ ፊታችን ላይ ማስቀመጥ ወይም ማቆየት ይኖርብናል። ከዛም ፊታችን ላይ ደረቅ በሚልበት ሰዓት ላይ ለብ ባለ ውሃ ፊታችንን መታጠብ ያስፈልጋል ማለት ነው። ስድስተኛው እና አሪፉ ሌላኛው ሜትር ደግሞ ፒዩር ሚልክን መጠቀም ነው። ፒዩር ሚልክ በምንጠቀምበት ጊዜ በሚልክ ውስጥ ላክቲክ አሲድ እንዳለ ይታወቃል። ይሄ ላክቲክ አሲድ በቀላሉ ዳርክ ስፖቶችን ለማስወገድ ይጠቅመናል ማለት ነው። ሰው ፍሬሽ የሆነ ሚልክ በኮተን ስዋፕ ኤንድ የተወሰነ አፕል ጁስ ጨምረንበት ፊታችን ላይ ብንቀበውና ከ15 እስከ 20 ባልበለጠ ጊዜ ውስጥ ከደረቀ በኋላ ፊታችን ብንታጠበው በጣም ወሳኝና ተመራጭ ነገር ነው። የመጨረሻ አድርጌ የወሰድኩት ደግሞ ፖታቶ ነው። ፖታቶ በጣም ወሳኝ ነገር ነው ለፊት ጥራት። እሱም አዜሊክ የሚባል አሲድ አለው በውስጡ። ይሄ አዜሊክ አሲድ በዳርክ ስፖቶችን ዲሚኒሽድ ያደርጋቸዋል ወይም ያጠፋቸዋል። ስለሆነም አዜሊክ አሲድ ያለውን ፖታቶ ወደ ጁስ መልክ በመቀየር ብቸውን ማለት ነው፣ በኋር ግን ትንሽ በጥብጠን በ 15 ደቂቃ ውስጥ ፊታችን ላይ እንዲቆይ አድርገን ከጨረስን በኋላ አሁንም ለብ ባለውሃ መታጠብ በጣም አስፈላጊ ነገር ነው። እንግዲህ እነዚህን ሰባት ሜትዶችን ተጠቅማችሁ የዳርክ ስፖት ፊታችሁ ላይ ማንኛውም የሚወጡ ጥቁር ነጠብጣቦች ሊሆኑ ይችላሉ። ይሄ ከበፊቱ የፊት ገጽታችሁ የተለዩ የሚወጡ በተለይ ከዳርክ ስፖቶችም ሌላ በተጨማሪም የሚወጡት ጥቃቅም የሆኑ ቡግር የመሰሉ ነገሮችን ያጠፋል። ስለሆነም እነዚህን ሰባት ነገሮች በመጠቀም ፊታችሁን ንጹህና ጽዱ ማድረግ ትችላላችሁ። ለዛሬ ይላችሁ የመጣወት ቪዲዮ ይህን ይመስላል። ቻናሉን ሰብስክራይብ ማድረግ አትርሱ። ላይክ ደግሞ አድርጉለኝ፣ ኮሜንት ሰጡኝ፣ እንዲሁም ደግሞ ሼር ማድረጋችሁንም እንዳትዘነጉ። በሌላ ቪዲዮ ተመልሼ እስክመጣ ቻው።